ሃቢቢ ካምቱ ዱባይ እንግዲህ አሁን ያለነው ዱባይ ነው። ዱባይ ውስጥ ገብተናል። እንግዲህ መተዋል አሳዩ የሙሽሮቹን ሙሽራና ሙሽሪት ዘበናዊ ማርዬ ዘበናዊ ማርዬ ዘበናዊ ማርዬ

ሰላም ደህና ናችሁ ቤተሰቦቻችን፣ እንኳን ረዝቻናል፣ በሰላም መጣችሁ። ዱባይ ገብተናል። ትራተል ሀቢቢ ካም ቱ ዱባይ። እንግዲህ አሁን ያለነው ዱባይ ነው። ዱባይ ውስጥ ገብተናል። በጣም ደክሞ ስለነበረና ትንሽ ጉዞ አድራኪ አድካሚ ስለነበረ ሩም ገባ ሩማችን ገብተን ሻራሽን ስደልብሳችን ቀይረን ነው የመጣ ነው ማለት ነው። ሁሉንም ፕሮሰስ ማሳየት ነበረብን ግን አልቻልንም። ያልቻልንበት አንዳንድ ምክንያቶች ቢኖሩንም እቺ እንደዚህ ቆንጆ ሆና ለመምጣት እንግዲህ ጽጌ የወሰደችው ሰዓት ሁለት ሰዓት ነው። ይሄን ስነግራችሁ እንግዲህ እያበሰርኳችሁ ነው። ደሞም ደሞ አሉ ያልጨረሱ ሙሽሮች ይቀሩናል። ከሙሽሮቹ ጋር ደሞ ሜሪም ትቀራለች፣ አልደረሰችም። ነገር ግን እኔና ጽጌ እንግዲህ ቀደም ብለን ወተናል። ጽጌ ንፋስ ምናምን መውሰድ ፈለገች ማለት በጣም አለችኝ፣ እባክህ አንዴ ከተማው ማየት ፈለጋላለች። ይዣት መጣሁኝ እንግዲህ ከተማውን እያየን እንገኛለን። እና አብርሽ እየመጡ ነው። እንዴት አይሻል ዱባይ! ዋው ዱባይ፣ ረስተኛ ጊዜ ነው የመጣሁት፣ ግን ደግሞ በጣም በጣም በጣም ደስ ይላል። በአሁኑ ትሪፕ በእርግጠኝነት አሪፍ እንደሚሆን ተስፋ አደርጋለሁ ብቻ ሳይሆን አየሩም በጣም ፒስ ነው ጋይስ። በጣም ሙቀት ነበር፣ ለደቂቃ እራሱ እዚህ እንደዚህ መቆም አይቻልም ነበር። አሁን ግን በጣም ሴፍ ነው። ሙቀቱ ያን ያህል ሙቀት አለ የሚባልበት ወይዘር አልነበረም። የነበረው ያ ያለው ማለት ነውና፣ ሶ በጣም ደስ የሚል ጊዜ ላሳለፍ እንደሆነ ሳስብ እና ሰላም ሳያሳልፉን በጣም ደስተኛ ነበር። እኔ የነበረው ነገር በጣም ደስተኛ ያደረግ ነበረ። እኔም ደግሞ ደስተኛ ነበርኩኝ። እና ዳንሻ በእውነት አንተ ስለመጣ ደስ ብሎኛል። ያ ትንሽ ተሳቀ ነበር፣ ምክንያቱም እንግዲሽ ላይ ያንዳንድ ችግሮች ነበሩ። ማለት እዚህ ስንገባ ብዙ የሚጠየቁ ጥያቄዎች ነበሩ። ፈርተን ነበር ኦቬስሊ። ያው የኔንያንቺ በጣም የሚያሰጋል ነበር፣ ምክንያቱም ብዙ ጊዜ መጥተን ስለወጣ ኖርማል ነው ለሙሽሮቻችን ግን ፈርተን ነበር። ግን እግዚአብሔር ይመስገን አልፈውልናል። እንዴት ነው ሚዜ መሆን? እንዴት አየሽ? ዱባይ ላይ መጥተሽ ሚዜ መሆንን እንዴት ታያለሽ? እኔ እንጃ እንዴት ኤክስፕሌን እንደሚደረግ አላውቅም። ከብዙ ጊዜያቶች በኋላና ከብዙ ድካም በኋላ ነው እንደዚህ አይነት ነገር ውስጥ እነሱ የሚገቡት ወይም የተጋቡት። ቢሆንም እኔም ደግሞ ከጎናቸው በመገኘቴ መጀመሪያ ደስ ብሎኛል። ከዛ ደግሞ ሚዜ መሆን ደሞ የተለየ ስሜት አለው እና ሚዜ መሆኔ ፈልጌው ነበር ማለት ነው

ነገር ሚዜ መሆን ደስ ቢልም እኔ ሚዜ በመሆኔ ደስ ብሎኛል። ነገር ግን ወጪው ማለት ከአዲስ አበባ ዱባይ መጣችሁ ሚዜ መሆን በጣም ከባድ ነው፣ ምክንያቱም ፕሌን አለ፣ ገና ደግሞ ሱፍ አለ፣ ከዛ በጣም ብዙ ነገር አላፊነት አለብን ማለት ነው፣ ይጠበቅብናል። አሪፍ ነገር አሳልፈን ቆንጆ ሰርግ ደግሰን ድረናቸው ተያይዘን እንመለሳለን ብዬ ተስፋ አደርጋለሁ። አልጨርሱም እንዲህ አይ እንግዲህ የመጡ ነው ተስፋ እናደርጋለን። እስከዛ ግን እንግዲህ ከባህር ዳርቻ ብቻ ነው ያለነው አሁን፣ እዩት በጣም የሚያምር ቦታ ነው። እና ዱባይ እንግዲህ በጣም ብዙ ቦታዎች እናሳያቸዋለን፣ አብረን እየሄደን እየዞረን፣ እየበላን፣ እየጠጣን ኢንጆይ እናደርጋለን። ወይ ከሰርጉ በፊት ወይ ከሰርጉ በኋላ ማለት ነው። ለሰርጉ የሚሆኑትን አንዳንድ ነገሮችን በማዘጋጀት ታይማችን እናሳልፋለን ማለት ነው። በእርግጠኝነት አብራችሁን ነው የምትሆኑት፣ በተለይ ደግሞ ዱባይ ላይ። ከዛ ደግሞ እና ብርስ ሰርግ ላይ አይቀርም በጣም ብዙ ነገሮች የሚፈጠሩ ይመስለኛል። ማለት ደስ የሚል ደስ የሚሉ ነገሮች ማለት ነው። ከዚህም በኋላ እንግዲህ በደስታቸው ታይም በመገኘታችን በጣም ደስተኛ ነን። ከዛ ደግሞ በደስታቸው ታይም ብቻ ነው የምናሳልፈው፣ ደስተኛ የሆነ ታይም ብቻ ነው የምናሳልፈው ብለን ተስፋ እናደርጋለን። አሁን ምንም አይነት የሚጎረብጥና የሚበጠብጥ ነገር የለንም ብለን እናስባለን። ምክንያቱም ምናለ መሰለሽ ጽግሻይ በትልልቅ ሰርጎች ማለት ትንሽ ሰርጎች አይጠፉም እና የኒዋን ቆንጆ የምላትን የራስ የምላትን ልጅ በእርግጠኝነት ይህን በመሰለ እይታ ላይ ቀለበት አድርግ ሰፕሬዝ አድርጋታለሁ ብዬ አስባለሁ ያቺ ቆንጆ ወይም ደግሞ የዳኒ ቆንጆ ማንሽ ብላችሁ ከጠየቃችሁኝ ደግሞ ያው ቀስ ብዬ እነግራችኋለሁ የሆነ ቀን ትደርሱበታላችሁ በእርግጠኝነት አንችም ትሎላለሽ ብዬ ተስፋ አደርጋለሁ ለዛሽ ቆንጆ ቀለበት ታደርግላት ያው ለና ብርሽ ያደረግሽውን ነገር ለኒም ታደርግኛለሽ ብዬ ተስፋ አደርጋለሁ ሳሻ እሺ እንሂድ እሺ በቃ እና ብቻ ግን ደስተኛ ትሆናለች። ይህን የመሰለ ፕሬስ ላይ አምጥቼ እንግዲህ ያው የሚያሰብኩት የዳይመንድ ቆንጆ ቀለበት ነው ማድረግላት። ዋው ማን እንደሆነች እንግዲህ ለእናንተ እስካሳያችሁ ቸኩያለሁ፣ ለጸጌ እስካሳያ ተቸኩላለሁ ማለት ነው። አንድ ቀን አሳይሻለሁ። እንግዲህ ሰፕራይዙ ላይ አብረሽ እንደምትሆኝ ተስፋ አደርጋለሁ። አብራችሁ እንደምትሆኑ ተስፋ እናደርጋለን። እና ብሽ ከመጡ በኋላ ቪዲዮውን እንቀጥለዋለን ማለት ነው። እስከዛ ግን ቡና ሻይ እያለን እንጠብቃቸዋለን። ምነው ምን ቀዘቀዛለሽ? ምንም በቃ መጣ። የእኔዋ ቆንጆ ትመጣለች። እንግዲህ እኛ ወክ እያደረግን ምናምን እና ዳኒ ግን በቃ ሰርግ ይበላሽ ነው። ሰርጉ ሊበላሽ ይችላል። እንዲበላሽ የማትፈልግ ከሆነ ሰርጉ እንዲበላሽ የማትፈልግ ከሆነ እንደዚህ

ምን ነው? ደበረሽ? ይሄን የመሰለ ቆንጆ ቦታ እንዴት ይደብራል? የእውነት እኔ ያብን ጣፋ ልጅ ሰርች ጸጋ ኮረፈችኝ ኧረ እባክህ እውነት ዝም በሉ ታይ እንዴት ናችሁ የዳኒ ፋሚሊዎች ዱባይ መስሻል ሜሪ ዱባይ አየሩ

ምሽሮቻችን እንግዲህ እንኳን ደህና መጣችሁ። ዱባይ ላይ ተገናኝተናል። እንግዲህ ሻውሮስጂ ማለት ነው። ከዛ ወጣሁኝ ምናምን አገር ሰላም ነው። አሁንም በጣም ነው ከታለ እንደውም በጣም ቀንሶ ሰላም ነው ከሚስቴ ጋር እና እንግዲህ ፋሚሊዎቻችን እንደዚህ ውብ ሆነን ነጭ በነጭ ለብሰን፣ በቃ ፋሚሊዎች ምን ልበላችሁ በጣም ደስተኛ ሆነናል። ዛሬ ቀኑ የኛ ነው ማለት ይቻላል። እሱማም ጽጌ ጨዋታ ነው።

እና እንግዲህ ፋሚሊዎች እንደዚህ ፏድ ዳኒ ግን ነው ቀለበት ላረግ ነው ምናምን ነው። እኛ አዲስ አበባ ላይ ስንሆን ጃኬት ተለብሰን ምናምን ነው ግን ቅልጥልጥ እንደስ ይችላል እስቲ ነው። በነገራችን ላይ እኔ እንዳልኩ ነው ቅድም፣ አሁን በጣም ቀዝቅዟል። እግዚአብሔር ሌላ ጊዜ ቢሆን በጣም ከባድ ነበር ሙቀቱ። አየር ኖርማል፣ አየር ኖርማል ማለት ከዚህ በፊት እስከ ሰርጉ ፕሮግራማችን፣ እኔ በነገራችን ላይ ፈርቼ ነበር። ሙቀት አልችልም እኔ፣ ያፍነኛል ምናምን አልችልም፣ በጣም ሙቀት እስከ ማታ ማሳደረ ማድረግ እንችላለን ማለት ነው። ከምላችሁ በላይ ደስተኛ ሆኛለሁኝ። እኔ ግን አላቅም ምን አይነት ስሜት እየተሰማኝ እንደሆነ። ገና ወደዚህ ሀገር ስንገባ የሆነ አየር እሱ ነው የገባብን ሙቀቱ፣ እንደዛ ነው ደግሞ በቃ ማለት ፈርተን ነበር። በነገራችን ላይ እሱም አንድ ጭንቀት። እዚህ ከደረሰን በኋላ ዱባይ ከደረሰን በኋላ እነሱ ማለት የሚመጡበት ቦታ አለ እና እዛ ላይ አሳልፏቸው ይችላሉ ብለው አስፈራርተው ነበር፣ ከኢትዮጵያም ባለፈ ማለት ነው።

አይ ቪዲዮ ካልሰራ አይበቃ ነው። ቤተሰቦቻችን ዱባይ እንደገባ ለማሳወቅ ነው አይደል? ቪዲዮ ጀምሩ በቃ። እንትን በአሁኑ አንድ ሙሽራ ብቻ አይደለም የሚኖረን፣ ምን አልባት

ታደናናችሁ፣ ዜና ነው ሜሪ። በእግዚአብሔር ተው እንደዚህ እግዚአብሔርን ላይ ደሞ የዳኒ ባህሪ ነው። ለዳኒ የምትሆን ሁሉ ሁሉን ቻይ የለችም።

እሺ በቃ ልጅቷን አታስጨንቋት። እንኳን ነርዚ ነርዚ ዝም ብያቸው። እሺ ለማንኛውም ፋሚሊዎቻችን ዱባይ ገብተናል፣ ሪላክስ አድርገናል። ሙቀቱ ትንሽ ይከብዳል። ፅጌ እንደ ደብረ የምጠይቂያት ቀስ ብለሽ ነው እንደ ድንገት ሆነ። የእሷም ሩም የያዘችው ከእኛ ሩም የእና ብር ሽርማለት የእኔ እና የፅጌ አለ። ከእዛ ሂድና እና የሳቅ አለ የማርክ አለ። ልጅቷ በእዛኛው በኩልናት ያለችው ስታመር እንዲህ ስትወጣ ስዕል፣ ስትገባ ስዕል ዱባይ ያላችሁ ቤተሰቦች እንግዲህ ለሰርግ ነው የመጣነው። አላማችን ለሰርግ ነው፣ ሌላ አላማ ያለው ሰው አላውቅም እንግዲህ እሺ፣ ለማንኛውም ቤተሰቦች እቺ እንኳን አብሮ ደስ አለብሽ ነው። ለኔ ነው ላይ ነገር በቃ እሱ ማውራት ያውራ ነው ፕሮግራሙ ነው አይወራ በቃ። አላማችን ሰርጉን ነው ሰርጉን አድርገን

ዋና በሰላም መግባታችን ነው። አልፈናል። እንግዲህ ሁላችንም ደስ ብሎናል ከምንላችሁ በላይ። በመጀመሪያ እግዚአብሔርን ማመስገን እፈልጋለሁኝ። በሰላም ወደዚህ መግባታችን። ከአንድ ቦታ ወደ አንድ ቦታ ስንንቀሳቀስ ሁል ጊዜ እግዚአብሔርን ማመስገን የግድ ያስፈልጋል። በሰላም መድረሳችን በራሱ ትልቅ ነገር ነው። ሌላው ደግሞ ላሰባችሁ፣ ለተጨነቃችሁ ወዳጆቻችን፣ አድናቂዎቻችን፣ ፋሚሊዎቻችን እህት ወንድሞቻችን በሙሉ ለእናንተም እናመሰግናለን። አብዛኛዎቻችሁ በውስጥ እየጠየቃችሁ የነበረ ግን ለሁላችሁ መልስ መስጠት ስላልቻልኩኝ ነው። እንግዲህ ግን ዱባይ ገብተናል። በሰላም አሪፍ ታይም እያሳለፍ እንገኛለን። ትንሽ ሙቀቱ ከብዶናል። ለኔ የምሩታየም ትንሽ ሙቀቱን አልቻልነው። ከዚህ በኋላ ካልሆነ ነገ ከነገ ወዲያ ያሉት ጊዜያቶች እዚሁ ቁምጣ ምናምን ቲሸርት ነገር ምናምን ገዝተን ቀለል ያለ ልብስ ገዝተን እንደዛ ለማሳለፍ እንሞክራለን። በእኛ ቤት እንደዚህ በቃ መልበላችሁ የያዝነው ልብስ ራሱ ትንሽ ወፈፍራም ልብስ ነውና ከነገ በኋላ ገዝተን እንቀያይራለን ማለት ነው። እና ፋሚሊዎች በጣም ደስ ብሎኛል። በጣም ከልብ ከእናንተ ጋር ልገናኝ ስለሆነ ከእናንተ ጋር ሰርጌን፣ ቀለበት ፕሮግራሜን ላሳልፍ ስለሆነ በጣም ደስተኛ ነኝ። አሪፍ አሪፍ የተሻሉ ታይሞች ይኖሩናል ከሁላችንም ጋር ከምላችሁ በላይ ዋናው እንግዲህ ሰላም ነው አ ፋሚሊ እሺ ሰላም መሆናችን ነው ከልብ ደስ ብሎኛል ሩታ የምጨምሩ ነገር አለ እሺ እኔ አዎ የምጨምረው ነገር አለ እንግዲህ በጣም ቆንጆ ቆይታ እንደሚኖር አልጠራጠረም ያው አንዳንዴ ደግሞ በትንንሽ ማን ነው በትልልቅ ሰርጉ ማለት ትንንሽ ሰርጉች ይኖራል ይባላል እንደሚኖር ተስፋ አደርጋለሁ ምን ደሞ ኧረ ምንም እና ደግሞ እንትን ነው በቃ ደስ ብሎኛል። አየሩ አሪፍ ነው። እንግዲህ ምንም ማረግ አይቻልም። ከዚህ በኋላ ማለት በጣም እንደዚህ ሰፋፊ ልብሶች መልበስ ልንጀምር እንችላለን። እኔ አመጣሁት ልብሶች ማለት ሱሪ ምናምን ምናምን ነበር እና አያስለብስም ሀገሩ። ግን በቃ ከጠበቅኩት በታች ነው ሙቀቱ ለኔ በጣም ብዙ ሰው ሲያወራ የሰማሁት ለአቡነ እንዲየጠረገ ቪዲዮ ምናምን ላይ ያየሁት ሰው አለ እና በዛ ልክ ስላልሆነ ነው እኔ በጣም ያላከበድኩት ለዛ ነው። እና ብቻ ግን እንደኛ ልምድ ደግሞ ይሄ ለኛ ከባድ ነው። እንደኛ ልምድ ይሄ ከባድ ስለሆነ በቃ ሰፋፊ ምናምን ክፍት ክፍት ልብስ የምንለብስ ይመስለኛል እና ቆንጆ ቆይታ የሚኖረን ይመስለኛል። ከጠበቅነው በላይ ጥሩ ጊዜ ጥሩ ቆይታ እንደምናሳልፍ አልጠራጠርም። እና ደግሞ እዚህ ጋር ሰላም ስለገባን እዚህ እጅግ እጅግ አድርጌ አመሰግናለሁ ማለት ብዙ ፈተናዎች ነበሩት። እዚህም ስንገባ ፍተሻዎች አሉ ምናምን፣ እንዲሁም ደግሞ እዛም ኢትዮጵያ ውስጥ ያሉ ፍተሻዎች አሉ። እንዳሰብ ነው አይደለም። ብዙ ጭንቀቶች አሉ። አሁን ላይ ነገሮች ከበድ ስላሉ ነው መሰለኝ ብዙ ጭንቀቶች አሉ። ያንን ሁሉ ነገር አልፈን እዚህ ደርሰናል። ስለዚህ ለዛ ፈጣሪ ቴንክ ዩ ማለት ፈልጋለሁ። እናንተን የምንወዳቸዋለን እንገናኛለን፣ ተስፋ አረጋለሁ። እውነት ለመናገር እንደዚህ መሰባሰባችን በጣም ደስ ብሎኛል። ለመልካም ነገር ለደስታ፣ ለጥሩ ነገር ስለሆነ ማለት ነው። እውነት ለመናገር በጣም በጣም በጣም ማለት ነው ደስ ብሎኛል። ይሄን በደምብ ማየት ማለት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 ከኤርፖርት ጀምሮ ማርቆስን ማለት ነው። በቃ ብቻ እየተንገላታ እየመለሱት ነበር ያለው ቻሌንጅ የደረሰበት ነው። በመጨረሻ ግን ዱባይ ዋና መግባቱ ነው። ሁላችንም እዚህ ኤርፖርት ላይ ዱባይ ኤርፖርት ስናል እሱ ግን አላለፈም ነበረ። ምን ያህል ድርሃም ነው ዶላር ይዛል ተባለ። ብዙ ጥያቄዎች ተጠየቀ። ለምን ተጠየቁት? እንግዲህ እድሉ ጉዳይ ነው። እኛ ግን ምንም ሳንጠየቅ ነው ያለፍነው። እግዚአብሔር ይመስገን። ግን በመጨረሻ ዋና መምጣቱ ነውና መጥቷል። እና ፋሚሊዎችን የምትላቸው ነገሮች፣ ዱባይ ለመምጣት ያሰባችሁ ሰዎች፣ ከዚህ በፊት የመጡ ሰዎች ደግሞ ያውቁታል፣ ተቀይሯል። ከዚህ በፊትም የመጣችሁ ብትሆኑ አታውቁትም። በጣም ተቀያይሯል ሁሉ ነገር እኔ እንደ ጠበቅኩት አይደለም። ሰው ሲነግረኝ ቀለል አድርጎ ነበር የነገረኝ። የሆነ ኮንፊደንስ ተሰማኝ ምናምን። ስገባ ግን ያየሁትን ነገር ሌላ ነበር። ግን ዱባይ ታምራለች። ግን እዚህ ጋር ዝም ብሎ ሆነ እንጂ ኦሪጂናል ምንም ነገር ኦሪጂናል ከሆነ የማታልፍበት ምንም መንገድ የለም። አይ እዛማ ሰላም እኮ ነው። እዚህ ጋር ስንገባ እዚህማ ለምን መሰለሽ? እንታ ፍለስ ነበር። በቃ ለብቻው ምናምን ቪአይፒ ይዙልኛል ብዬ ነበር። ቪአይፒ ያስገብተው አስቀመጡኝ? እና ገና አላወቅ ነውም፣ ግን በሰላም ገብተናል፣ እግዚአብሔር ይመስገን። ዋናው በሰላም መግባታችን ነው። ማርክ ዋናው መግባት ነው የምፈልገው። እንኳን ደስ አለህ፣ ከእኛ ጋር መቀላቀል ደስ ይላል። እንግዲህ ፋሚሊዎች ገና የቡታጀራ ልጆች እንዳለ በፈስፈስ አርገን ነው ዱባይ የምናመጣቸው። ዱባይ ነው ያላወቃሽት ዱባይ ላይ

አንበላ እንበላለ። እኔ ደግሞ ውሃ ውስጥ መግባት ነው የፈለኩ። በጣም አልሞቃችሁ? ና ፋሚሊዎች እንዳትቀሩ ፎ አርገን እነዚህን ልጆች እንድራለን፣ ጥሩ ጊዜ ይኖረናል። በጣም አሪፍ ጊዜ ነው የምናሳልፈው። በጣም ነው የምንወዳችሁ። ልጅቷ ጋር ደውልላትና አራት ከኛ ጋር መብላት ከቻለች። ልጅቷን እኮ ሀሳብ አስቀየርኳት ነው

እ እንቀመጥ እራት ግብዣውን እናድርግ። ከዛም በኋላ ደግሞ ሌላ ሌላውን ደግሞ እንደርስበታለን። ሁላችንም አሁን ወደ ወንበራችን